የእናታችንን ፎቶ እየዘገዘቁ እየተሳደቡ እንዴት ብለንኛ፣ እዚህ መሀል ውስጥ የምንገባው እና ሁሉም የራሱ ነገር። ቤተሰብ እንዴት ናችሁ? ደህና አደራችሁ? ትናንት ትንሽ ከፍቶኝ አልቅሽ አልቅሽ ራሴን ሁሉ አሞኝ ነው ያደርኩት፣ ማርያምን እና በጣም ተናድጄ አልቅሼ ትናንትና ደውዬ ነበረ መለኛው ጋር። በጣም በቃ እንጃ፣ ውስጥ በሚሰብር ሁኔታ መናገር ሁሉ አቅቶን ማውራት ከሱ ጋር፣ እሱ ደውዬልን ነበር። እግዚአብሔር ይስጠው። መለኛው በጣም ጥሩድ ነው። ስልክ አነሳልኝ ያወራ ነው ምናምን፣ እነግራቸዋለሁ ማለት ነው ቤተሰብ ያው ብሩኬና ሀይሚ ትላንት አይታችኋል። በጣም ብዙ ልጆች አልቅሳችኋል። በጣም ብዙ ልጆች አሞናል ትዛፍ ብሏችሁ ደውላችሁ በስልክም ያስለቀሱኝ ብዙ ልጆች አሉ፣ ቤተሰብ ማርያምን። በጣም በጣም በቃ የብሩኬና የሀይሚ የትላንትና ንግግራቸው በጣም ያሳዝናል። በጣም እኔ እንጃ ብሩኬ ለእናቱ ያስተላለፈው መልእክት፣ ለህዝቡ ያስተላለፈው መልእክት ሀይሜ ለህዝቡ ለኦዲንሶች ያስተላለፈች መልእክት በጣም ያሳዝናል፣ በጣም ልብ ይነካል። ቤተሰብ እኔ በጣም የገረመኝ ትናንትና የእነሱ ጓደኞች ከሌላ ሰው ጋር ዩቱብ እየሰሩ ሳያቸው በጣም የሚደነገጥኩት፣ እንዴት ጓደኞች እንደዚህ እየሆኑ ከሌላ ሰው ጋር መጥተው ዩቱብ ሲሰሩ አይቻቸው ደነገጥኩኝ። ቤተሰብ በጣም ያሳዝናል። እንግዲህ እያያችሁ ነው። በእነሱ መሀል ላይ ቦስ ነው እየደከመ ያለው። እኔ አሁንም ቤተሰብ ሀይሚን ነብሩኬ ይለያያሉ ብዬ ተስፋ አልቆርጥም። ሀይሚን ነብሩኬ አሁን እያወቁ ነው ያሉት። እኔ ስረዳው ቪዲዮቻቸውንም ደጋግሜ አይቻለሁ ስረዳው ሁለቱም ሁሉ ነገር የገባቸው ይመስለኛል። ሁሉ ነገር የገባቸው ነው የሚመስለኝ ማለት ነው። ስለዚህ ብሩኬም ሀይሚም ተረድ ሳይረዱ አይቀርም። ቪዲዮ እየሰራሁ ችግር እኮ ነው እና ቤተሰብ ሁለቱም የተረዱ ይመስለኛል ለሁሉም ነገር እና ቤተሰብ እንግዲህ መለኛው በጣም በጣም በጣም በሚያሳዝን ሁኔታ እሱ ራሱ ልባቸው እንደተሰበረ በጣም እንዳዘኑ ላይቭ ላይም ገብቶ መልስ ሰጥተዋል። እኔ ምንም ላረግ አልችልም፣ ግን እሞክራለሁ። ቤተሰብ ይገባበታል ከዚህ በኋላ እስቲ እናያለን፣ እንሞክራለን በእነሱ መሀል ሰው እየገባ ነው እየበጠበጣቸው ያሉት። እኛ ብሩኬንም ተቆጥተናል፣ ያው ሀይሚንም ሁሉንም እየተቆጣን ያለ ነው። ሁለቱም በሰው ጭንቅላት ነው እየሄዱ ያሉት እና እኛ ቤተሰብ ሲገባ ወይ እናት ስትገባ ወይ እኛ ስንገባ የእኛ ፎቶ የተዘቀዘቀ እናታችን እየተሰደበች ስለሆነ እኛ በእነሱ መሀል መግባት እንትን ብለን ሳይሆን በቃ ኦዲንስ አንዳንድ ኦዲንሶች አንዴ እሷ ደጋፊ ደጋፊ አንዴ እሱ ደጋፊ በቃ እንትን እያሉ የእናታችንን ፎቶ ያለው የእናታችንን ፎቶ እየዘገዘቁ እየተሳደቡ እንዴት ብለን ነው እኛ እዚህ መሀል ውስጥ የምንገባው? እና ሁሉም የራሱን ነገር ያውቃል። ብሩኬን ቢሆን የራሱን ነገር ያውቃል። ሀይሚን ቢሆን የራሷን ነገር ታውቃለች። እንደምንም ብለን እንዲታረቁ እናረጋለን። ብሩኬና ሀይሚ እንዲለያዩ አናረጋቸው። ይሄ ራሱ ትላንትና ያያችሁ ቪዲዮ ተስፋ ሊሰጣችሁ ይገባል ነው ያለው። ተስፋ ሊሰጣችሁ ይገባል። ለምን ሁሉ ነገር ገብቷቸው ሊገባቸው ይመስለኛል ነው ያለው እና በጣም ነው ያዘንኩት። እንግዲህ በዚህ አጋጣሚ ማሂም አመሰግናለሁ። ማሂም ትላንትና እንደዛው ማርያም ደውዬ በቃ እኔ ያደወልኩ በቦታ ጠይቁኝ፣ ድምጼ ሁሉ ምንም በቃ፣ በጣም ደነገጥኩ። ትላንትና በጣም ደነገጥኩኝ። በጣም በቃ መሆነ ሁሉ ነው ግራ አይገባኝ። እግዚአብሔርም ነው የምላችሁ እኔ የሚነብሩኝ እንደዚህ እንደዚህ ልቤ የሚነካ ንግግር፣ ልቤ የሚነካ ሰው ሁሉ እስከሚል ድረስ ማሂም ራሱ ጥሩ መልስ ሰጠች። ትላንትና ማብረው እንደነበሩ ነበር ግን በቃ ጥሩ መልስ የሚሰጠችኝ ይሞከራል እንዲታደረጉ ግን ሁሉም የራሱን ውሳኔ ወስኗል። ግን ሁሉ ነገር እስከሚስተካከል ድረስ እኛም ኦዲንሶችም ተረጋግተው መጠበቅ ነው ያለባቸውን ያለችው እሷ እናያለን። ሀይሚና ቡርኬ አይለያዩ ብላለች። እንግዲህ ቤተሰብን ሳስቦ ሳስበው ሀይሚ ነገር እየመሰለኝ ነው። ቤተሰብ ለምን መሰላችሁ ከአንዳንድ ደግሞ ልጆች ስሰማ ሀይሚ መሳፈር ፈልጋ ነው፣ ልትሄድ ፈልጋ ነው፣ ልትርቅ ፈልጋ ነው። ከዚህ ትንሽ ምናምን የሚሉትም ብዙ ልጆች አሉ፣ ብዙ ልጆችም እያወሩ ነው ያሉ። እንግዲህ ሀይሚ እኔ እንጃ በብሩኬ ጨክረ እንጃ፣ ብቻ ከብሩኬ የምትፈልገው ነገር አለ። ብሩኬ ትላንትና እንደተረዳውት ከሆነ ሀይሚን ለማስረዳት ፈልጓል። እንግዲህ እኔ የምለው ብሩኬ አሁን ነው ጫወታውን መጫወት ያለበት፣ ብሩኬ ማለት ነው ሀይሚን በደንብ አድርጎ አስቀምጦ ሁሉን ነገር እሷን ለማስቀናት እንደሆነ እሷን ከእሷ ውጭ ምንም ነገር እንደሌለ ፍቅሩንም በደንብ ገልጾላት አብሮ ቢሆኑ ደስ ይለኛል። ሀይሚ የምትፈልገው ይሄን ነገር ነው። ቤተሰብ ሀይሚ የምትፈልገው ይሄን ነገር ነው። ሀይሚ ውስጧ የሚፈልገው ነገር አለ ከብሩክ ብሩክም ሊያስረዳት ፈልጓል። ትላንትና ብሩክ ጭራሽ ከሀይሚ መሌት አይፈልግም። ጭራሽ ከሀይሚ መሌት አይፈልግም። ግን አልገባውም ሀይሚ የፈለገችውን ነገር እና ቁጭ ብሎ በደንብ አርገው ቢያወሩ ሁለቱ አብረው አብሮ መምጣታቸው አይቀርም። ዛሬ የሚሆን ነገር አብሮ ይመጣሉ ሀይሚና ብሩኬ። ስለዚህ መምጣታቸው አይቀርም ግን ብሩኬ በቃ የሆነ ነገር አርጎ ሀይሚን መመለስ ነው ያለባት መመለስ ነው ያለበት። ለምን መሰላችሁ? ሰፕራይዝ ምናምን ብቻ ለእሷ የሚጠቅማን ነገር አለም እሷ ሰፕራይዝ ምናምን አለ። የፈላጎት ፍላጎቷ የብሩክን ልብ ብቻ ነው። የብሩክ ልብ የእሷ ብቻ እንዲሆን ነው የምትፈልገው። ይሄ ብቻ ነው በቃ ሀይሚ የምትፈልገው። እና ብሩኬ ከገባው ይሄ ነገር ሁሉን ነገር አስተካክሎ ሀይሚን በእጁ ማድረግ ይችላል። ሳትሄድ ከዚህ ሳትርቅ ሀይሚ ሜር ትፈልጋለች። በጣም ብዙ ሰዎች እያናግሯል ነው። በጣም ብዙ ሰዎች ሀይሚን ለመውሰድ እየፈለጉ ነው። ቤተሰብ እግዚአብሔርን ነው ናችሁ። ስለዚህ ሀይሚ እንግዲህ አላቅም ብቻ ብሩኬ ያኔም ሊሄድ ነበረ፣ ለሷ ብሎ ነው መስዋዕትነት ከፍሎ እየቀረው እሷም እንግዲህ ለብሩኬ ብላ መስዋዕትነት ከፍላ ትቀራለች ብዬ አስባለሁ። እንግዲህ እንደሚወራው ቤተሰብ ከባድ ነው። እኔ ሀይሜና ብሩኬ ማንም ሰው ለይቷቸው እንዲወስዳቸው አልፈልግም። ማንም ሰው ማለት ነው። መለየቱም አይችሉም። ሀይሜና ብሩኬን ሀይሜን ለይቼ ወስዳለሁ የሚል እንዲለያዩ የሚፈልግ ሰው ነው። ስለዚህ ይህን ነገር ደግሞ ከቢኒ ነው የሰማሁት። ቤተሰብ ሀይሜን ትፈልጋለች የሚለውን ነገር ቢኒ ነው የሰሙት። ከቢኒ ነው የሰሙት። የቢኒም ነው የተሰሙ ከሱ የተሰሙ ነገር ብቻ፣ እግዚአብሔር ያውቃል። ቤተሰብ እኔ አንዱ ነው እንዲመጡ የምንፈልገው ሰላማቸው በስቶ በትክክል ነው። እኔ እንጃ በቃ ትናንትናው ነገር እውነት ልቤን የሰበረው ብቻ፣ ሀይሚና ብሩኪ አብረው ቢመጡ እንጃ። ብዙ ልባቸው የተሰበራሉ ትላንትና ያላለቀሰ ሰው ጠይቁኝ፣ ያላለቀሰ ሰው ጠይቁኝ። እንደዛ እንኳን ቪዲዮ ዳርቅሼ ድጋሚ ደውለውን ያስለቀሱኝ። ገብቷቸው ድምፄ ሁሉ ማርያም ድምፄ ሁሉ በቀስ እንትን ብሏል። አልቻልኩም ቼ ቁጪ ወን አልኩት ማርያም እና በጣም ከባድ ነው። የሚዋደድ ሰው እየታዋደደ እየተፈላለገ የሚለያይ ሰው በጣም ከባድ ነው፣ ቤተሰብ በጣም ከባድ ነው። ስለዚህ እንግዲህ ቤተሰብ ወዳቸው አለው አከብራቸው አለው። ለማንኛውም እስቲ እናያለን ምን እንደሚፈጠር ይሄ ቪዲዮ ላይክ ሼር ሰብስክራይብ አድርጉ። ወዳቸዋለሁ። ቻው